እናንተ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ጠፋ አይደል? ያው ነኝ እንግዲህ እንደዚህ ነኝ። ሰላም ናችሁ? እኔ ያለው ደህና ነኝ። እግዚአብሔር የተመሰገነ ይሁን። ይኸው እንግዲህ ዛሬም በአዲስ ቪዲዮ መጥቻ አለው። በሌሊቱ ተነስቼ በጣም ጠዋት ነው። የሚገርማችሁ ሰምር ስለሆነ ቀንና ሌሊቱ ምንም አይለይም እና ልጆቼን ትምህርት ቤት ልሸኝ የሲክስ ኦክሎክ ተነስቻለሁ። ጠዋት 12 ሰዓት ማለት ነው በኢትዮጵያ አቆጣጠር እና ልጆቼን ልሸኝ እንግዲህ ጉድ ጉድ እያልኩ ነው። ጠዋት ተነስቼ በቃ በጣም እንቅልፍ ተጫጭኖኛል። ግን በቃ የቀን ውሎ ይላሳያችሁ ዛሬ እንኳን ብዬ ይኸው በሌሊቱ የልጆቼን ምሳ ከማዘጋጀት ፊቴን ከመታጠብ ጀምር ያለው እና ዛሬ ሳንዱች ነው የምሰራላቸው ለልጆቼ በፊላዴልፊ እና በክክንብር አድርጌ ለአይላይ ልጄ ሰራሁላት። ያው ጎረምሳው በረከት ደግሞ ያው እንደዚህ አትክልት ምናምን አይወድም እና ለሱ ሰላሚ በፊላደልፊያ አድርጌ እንደዚች አድርጌ ለጥንጧ ለታሪክዬ ደግሞ ቺን የምሳቃ አዘጋጅቼለታለሁ፣ በፊላዴልፊ ክሪም አድርጌ እና ይህንን ይመስላል የነሱ ምሳ። ምንድነው፣ ምሳቃ የጠዋት ቁርሳቸው ነው። ያው ትምህርት ቤት ነው ምሳ የሚበሉት። እቺን እንግዲህ እንትን ብዬ ሰራ ሰራ አርጌ ሰጠኋቸው፣ እነሱ ሸኘሁኝ። በጣም ደስ ይላል። ውጭ እውነት በጣም ነው የሚያምረው። አሁን ስራ አቁም ያለው አስባችሁታል? ከበረንዳቸው ናችሁ። እንደዚህ አይነት ግን የሚያስጠላው ይሄን ሁሉ ጊዜ ከሁለት አመት በላይ ይሆነኛል ትንሹን ለታሪክዬን ባረገስኩበት ጊዜ በጣም ታመሜ ነበር። አሁን እንግዲህ ብዙዎቻችሁ ምን ሆነሽ ነው ስልክ ማትታነሹ፣ ምን ሆነሽ ነው ማትደውዩ የምትሉኝ ከቅርብ ያላችሁም ጭምር ጓደኞቼ እንግዲህ እወቁት፣ በጣም ታመሜ ነበረ። እንዳያችሁት እጅ እንደ ማበጥ ምናምን ይለዋል። እግዚአብሔር ይፍታው። ያው ሐኪም ምናምን ያው ስትረስ ነው ምናምን ጭንቀት ነው ምናምን ይላል፣ ግን ያው እግዚአብሔር ነው የሚፈታው። እኔ ለአንድ አመት ያህል ተከታትዬዋለው ምግቤን እየቀየርኩኝ። በቃ ከወለድኩ በኋላ በጣም ከባድ ነው ለኔ ማለት ነው። እና ምግቤን ቀይር ያለው የዛሬ ቁርሴን ይኸው፣ ልጆችን ከሰኘው በኋላ የዛሬ ቁርሴን አዘጋጀሁኝ። በየገብስ ዳቦ በእንትን በአቮካዶ አርጌ በክሬም አርጌ ሰርቻለሁ የጠዋት ቁርሴን። ይሄ ደግሞ ተርመሪክ በጣም ቆንጆ ነው ሲባል ሰምቻለሁ፣ ወይም ደግሞ አውቃለሁና ተርመሪክ ጁስ በኦሬንጅ አድርጌ ሰራሁኝ። ተርመሪክ ማለት በእኛም እንደሚባል አላቅም በእውነት እና ከዛ ለበስ አርጌ አየር በጣም አሪፍ ነው። እንትን የተፈጥሮ ነገሮችን ማየት ለአንቺ በጣም ቆንጆ ነው፣ እንደዚህ አትክልት ምናምን ምናምን፣ ትካይ የሆነ አይምሮሽን ነፃ የሚያደርጉ ነገሮችን እስቲ ስሪ ወካርጊ በቃ የሀብታም የሀብታም ነገሮች ተጠቀሚ ተብያለሁ እና አስቲ ያው ብዙ ሞክሬዋለሁ የቀረኛ አትክልት መትከል ነበረ። አሁን የዛሬ ውሎዬ ደግሞ ልጆቼም ስለሌሉ ባለቤቴም ወደ ስራ ስለሄደ በዛው እኔ ደግሞ አትክልቶቹን ወደ መተካከል አሁን ሰመርም ስለሆነ ዊንተር ላይ እንዳለ ስለሚሞቱ ያው ከዚህ በፊት የነበሩትን የተተከሉባቸውን እንትኖች እያጸዳው አፈሮች እያጸዳው ነው። ከአዲስ ጋር እየደባለኩ ነው። እኔ አበቦችን ብተክለውና የዛሬ አመቱን ነው። አሁን እንግዲህ እያላቀኩ ያለሁት ከእንትን ውስጥ ከፖት ውስጥ ማለት ነው። ከዛ በሌላኛው እያደባለኩ ነው፣ ከዚህ ከአዲስ የገዛሁት ከመጣሁት አፈር እና ከነበረኝ ጋር ስሩን ምናምን እያጸዳሁኝ ያው፣ ብዙ እውቀቱን ባይኖረኝም ግን እንደዛ ነው። እና ይጸድቃሉ። የሚገርማችሁ ነገር የሚያምሩ ሆነው ነው የሚጸድቁት። ግን በየአመቱ አዲስ አዲስ እንደ እኛ ሀገር አይደለም። በቃ አንዴ ቦታ ከተተከለ ያው ጊዜውን ጠብቆ እዛው ላይ ነው ብዙም ጊዜ አበቦች የሚወጡት ማለት ነው። ይኸው አዲስ አፈር ይገዛዟቸውን እየደባለኩኝ ነው እየተከልኩ የነበረው በጣም ደስ የሚል ቀን ነበረ። በእውነት በነገራችን ላይ የኔ በሽታ የተባለው ፋይብሮማልዥያ ነው የሚባለው። ፋይብሮማልዥያ ማለት እንደዚህ በጭንቀት፣ በድካም፣ በቃ እረፍት ከማጣት አይምሮም ሰውነትም ከመዛሉ የተነሳ በስራ ወይ ደግሞ በአንዳንድ ሀሳቦች የተለያዩ ፓስ በጣም መጥፎ የሆኑት ትዝታዎች ምናምን ካሏችሁ በዛ በዛ እድሜ እየጨመረ በሄደ ቁጥር በሽታው እየተቀሰቀሰ ይመጣል ነው እንደ ዶክተር አባባል። እስቲ እንግዲህ አገሬ ላይ ያላችሁ የህክምና ባለሙያዎች ደግሞ የምትረዱኝ ካላችሁ ኮንታክት አድርጉኝ፣ ጻፉልኝ እና ፐርሰናል እርዳታ በጣም እፈልጋለሁ በእውነት በጣም ከባድ ነው እና እና አግዙኝ እላለሁ። እውነት የእውነቴ ነው የምላችሁ። ና እንደዚህ የምታማክሩኝ ካላችሁ በጣም በደስታ ቀበላለሁ። ያው እንግዲህ አበባይ እንደችን ትመስላለች። ሌሎቹን ደግሞ እነዚህ የሚታከሉ ናቸው። የተለያዩ አበባዎች አይደለም የምታክለው፣ በቃ አንድ አይነት አበባ ነው ለበረንዳ የምጠቀመው እና በቃ በረንዳይን እያሳመርኩኝ ለዚህ ሰመር እፎይ ብዬ የዚች ቦታ ላይ እውነት አይምሮን በጣም ያድሳል። እኔ ገርሞኛል እንደዚህ አይነት ህመም አለብሽ ስባል ለምን፣ እኔ በተፈጥሮዬ የምታቁ የታውቁኝ ያላችሁ በጣም ሳቂታ ተጫዋች፣ በቃ ነገሮችን በጣም ኢዚ አርጌ የሚይዝ ልጅ ነኝ የነበርኩትኝ። ግን እግዚአብሔር ደግሞ መልካም ነው። እስቲ መጨረሻውን እሱ ያውቃል። እና አበቦቼ እነዚህን ይመስላሉ። አያምሩም በጌታ በጣም ነው የሚያምሩት። ሰላጣ ሰራውና በጋገርኩት ዳቦ ጥስቅ አድጌ በላውኝ። የዛሬው ቪዲዮ ይሄንን ይመስላል። በቀጣይ ሌላ ሀሳብም አይዲያን ካላችሁ ኮመንት አድርጉልኝ። ቻናሌን ሰብስክራይብ አድርጉ። እሺ እና ደህና ሁኑ። በጣም እወዳችኋለሁ። ስለምትከተሉኝ አመሰግናለሁ። ባይ ባይ።